የቡልቡላ አላግ የመንገድ ግንባታ 94 በመቶ መድረሱ ተገለጸ። የመንገድ ግንባታው ወደ ባራ ሚቶ የሚወስደውን አገናኝ መንገድ ጨምሮ አጠቃላይ 38.8 ኪሎ ሜትር ይሸፍናል ተብሏል። በተመሳሳይ የዚሁ ፕሮጀክት አካል የሆነው ከባራ ሚቶ ያለው የ92 ኪሎ ሜትር አገናኝ መንገድ ደግሞ ግንባታው 34 በመቶ የደረሰ ሲሆን፣ የአፈር ቆረጣና ሙሌት የስትራክቸር እንዲሁም ደግሞ የሰብ ቤዝ ስራዎች በመከናወን ላይ መሆናቸውም ተገልጿል። መንገዱ የምስራቅ ሸዋ ዞን የአላባና የስልጤ ዞኖችን የሚያገናኝ ነው ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን አባዲ ወይ ናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ውለሃል? ቀደም ሲል ያነሳ ነው ሀሳብ አለ። በተለይ የመንገድ ፕሮጀክቱ በምን ደረጃ ላይ ይገኛል የሚለውን መረጃዎችን ብታደርሰን፣ አያይዘው ደግሞ ሀገራዊ ፋይዳ ውስጥ በአካባቢው ማህበረሰቦች ዘንድ በምን መልክ ተገለጸ የሚለውንም ብትነግረን አመሰግናሉ እንግዲህ አንቺ ምቀረምብርሽ እንደጠቀስሽው የቡልቡላ አላጌ ባራ ሚቶ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ይህ የመንገድ ግንባታ ፕሮጀክት በአጠቃላይ 38.8 ኪሎ ሜትር የሚሸፍን ነው። በመንግስት በጀት ነው ግንባታው እየተከናወነ ያለው። በአጠቃላይም ከ878 ሚሊዮን ብር በላይ በፌዴራል መንግስት በጀት ነው እንግዲህ ግንባታው እየተከናወነ የሚገኘው ይህ የመንገድ ግንባታ በተለይም ደግሞ ከቡልቡላ አላጌ የሚወስደው የመንገድ ግንባታ ከ94 በመቶ በላይ ተጠናቋል። የቀሩ ጥቃቅን ነገሮች ናቸው። በቅርቡ ያልቃል ተብሎ ይጠበቃል። ከዛ ባሻገርም ደግሞ ሚቶ የሚወስደው መንገድ ማለትም 92 ኪሎ ሜትር የሚሸፍነው ይህ የሚያገናኝ መንገድ ማለት ነው ከ34 በመቶ በላይ ተጠናቋል። የአፈር ቆረጣና ሙሌት ከዛ ባሻገርም ደግሞ የማፋሳሻ ስራዎችና ስራው እየተከናወነ ይገኛል። በቅርቡም እንግዲህ ይህ በመንገድ ይጠናቀቃል ተብሎ ይጠበቃል። በተለይም ደግሞ ይህ ፕሮጀክት በተለይም በርካታ ሀገራዊ ፋይዳዎች እንዳለ ነው የተገለጸው። ከፋይዳዎች መካከል ብንመለከትም ግብርናውን ከዛ ባሻገርም ደግሞ ቱሪዝምና የተለያዩ እንቅስቃሴዎች ለማጠናከር ከፍተኛ አስተዋጽኦ እንዳለው ተጠቅሷል። የዚህ ፕሮጀክት ደግሞ በዋናነት ኪቢሽ ኮንስትራክሽን የተሰኘ ሀገር በቀል ኮንስትራክሽን ነው ግንባታውን እያከናወነ የሚገኘው። ዩናይትድ የተሰኘ ደግሞ የማማከርና ና የአጠቃላይ ኢንጂኒሪንግ ስራ ስራውን እያከናወነ እንደሚገኝ ተጠቅሷል። ይህ መንገድ በአጠቃላይም እንግዲህ ከ38 ከስምንት ኪሎ ሜትር በላይ የሚሸፍን ነው ማለት ነው። ፕሮጀክቱ በተለይም በአካባቢው ያለውን የግብርና ምርት ወደ ገበያ ለማውጣት ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም አካባቢ በርካታ የሆኑ ካሽ ክሮፕ ወይም ደግሞ ከፍተኛ የውጭ ምንዛሬ ሊያስገኙ የሚችሉ የግብርና ምርቶች በስፋት የሚመረትበት አካባቢ ነው። እንደ ቦለቄ፣ ስንዴ የተለያዩ የግብርና ምርታ ምርቶች በስፋት የሚመረትበት አካባቢ ነው። ታዲያ እነዚህ ምርቶችን ወደ ማዕከላዊ ገበያ ወይም ደግሞ ወደ አዲስ አበባ ተደራሽ ለማድረግ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ከዛ ባሻገርም በአካባቢው ያለውን የማህበራዊ መስተጋብር ለማ ለማጠናከር ከፍተኛ እምርታ ይጫወታል ተብሎ ይጠበቃል። የትምህርት የጤና፣ የተለያዩ መሰረተ ልማቶችን በቀላሉ ለማግኘት መንገዱ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ከዛ ባሻገርም ደግሞ ይህ መንገድ ከማዕከላዊ ኢትዮጵያና ኦሮሚያ ክልሎችን የሚያገናኝ ነው። የምስራቅ ሸዋ፣ ሀላባ፣ እንዲሁም ደግሞ የስልጤ ዞኖችን የሚያገናኝ ከመሆኑ ጋር ተያይዞ በዞኖች መካከል ያሉ ከተሞችን ለማሳሰር፣ በዞኖች መካከል ያሉ ማህበራዊ መስተጋብሮችን ለማጠናከር፣ የህግብና የትምህርት ቁሳቁሶችና የተለያዩ የአጠቃላይ መሰረተ ልማቶችን ለማጠናከር ከፍተኛ አስተዋጽኦ እንዳለው ነዋሪዎቹ ገልጸዋል። በተለይም ነዋሪዎቹ እንደገለጹ ከሆነ ይህ የመንገድ ፕሮጀክት በአካባቢው ያለውን የግብርና ምርት ወደ ገበያ በቀላሉ ለማድረስ እንደሚያግዛቸው አንስተዋል። ከዛ ባሻገርም ከዚህ በፊት ሲያጋጥማቸው የነበሩ የተለያዩ የመሰረተ ልማት አገልግሎቶችን በቀላሉ ለማግኘትና ከአዲስ አበባ ወደዚህ ለመምጣት ቀላል እንደሆነላቸው አንስተዋል። ከዛ ባሻገርም ይህ ፕሮጀክት ሲጀመር በተለይም የወሰን ማስከበር ችግር የነበረበት ቢሆንም፣ ነገር ግን የኢትዮጵያ መንገዶች አስተዳደር የቡታጅራ አካባቢ ፕሮጀክት ማኔጅመንት ጽህፈት ቤትና የአካባቢ መስተዳደሮች ባደረጉት ጥረት አማካይነት አሁን ላይ ችግሩ ተፈቶ በሚገባው ልክ በፍጥነት እየተከናወነ እንደሚገኝ ነው እንግዲህ የአካባቢ ፕሮጀክት ጽሕፈት ቤት ያስታወቀው ማለት ነው። ይህ መንገድ ሙሉ ለሙሉ ሲጠናቀቅም በርካታ ሀገራዊና አጠቃላይ ኢኮኖሚያዊ የቱሪዝም እንቅስቃሴ ለማጠናከር ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ይህ መንገድ በታቀደለት የጊዜ ገደብ ለማጠናቀቅም ከፍተኛ ጥረት የተደረገ እንደሚገኝ በዛሬው በነበረን ቅኝት ማረጋገጥ ችለናል። አባዲስ፣ ለመረጃዎች እናመሰግናለን። ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ አፍሪካ የአየር ንብረት ለውጥ ተጽዕኖ ለመቋቋም ለምታደርገው ጥረት ትርጉም ያለው መሰረት የተጣለበት እንደነበር የፕላንና ልማት ሚኒስቴር አስታወቅም። ኢትዮጵያም ከአፍሪካ ህብረት ጋር በመተባበር ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ በአዲስ አበባ በተሳካ ሁኔታ ማስተናገዷ ይታወቃል። የፕላንና ልማት ሚኒስቴር ለጉባኤው አስተዋጽኦ ላበረከቱ የእውቅናና የምስጋና ፕሮግራም በሂልተን ሆቴል አካሂደዋል። ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ አፍሪካ የአየር ንብረት ለውጥ ተጽዕኖ ለመቋቋም ለምታደርገው ጥረት ትርጉም ያለው መሰረት የተጣለበት መሆኑን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናግረዋል። ጉባኤው የአፍሪካ የአየር ንብረት ጉዳይን በትኩረት የተቃኘበትና ታሪካዊ የሆነው የአዲስ አበባ የአየር ንብረት ድንጋጌዎች ይፋ የተደረገበት እንደነበረም ገልጸዋል። Our collective efforts reaffirming Africa's leadership ambition. በትብብር በሰራ ነው ተግባር ጉባኤውን የአፍሪካ የአየር ንብረት ጉዳይ መሰረት የሚጥል ማድረግ ተችሏል። አፍሪካ የአየር ንብረት ለውጥ ተጽዕኖን ለመቋቋም እያደረገች ያለውን ጥረት መሻትና የመሪነት ሚናን ያሳየ ነው። ይህም ጉባኤው አፍሪካውያን በራሳቸው ሀገር በቀል የአየር ንብረት ተጽዕኖን ለመቋቋም የሚያደርጉትን ጥረት ያጎላ፣ እንዲሁም የአህጉሩ ሀገራት የጋራ ጉዳዮችን አጽንኦት የሰጠና የአዲስ አበባ የአየር ንብረት ድንጋጌዎችን ይፋ በማድረግ የተጠናቀቀ እንዲሆን አስችሏል። ሪፖርተራችን ሞላ አለማየሁ እንደዘገበው ባለፈው ጳጉሜ በአዲስ አበባ ለተካሄደው ጉባኤ ስኬት የተለያዩ ባለድርሻ አካላት የነበራቸው ሚና ከፍተኛ እንደነበር ገልጸው ምስጋናቸውን አቅርበዋል። The launch of renewed partnership for climate finance, technology, development, and transfer, including በአፍሪካ የአየር ንብረት ለውጥ ተጽዕኖን በገንዘብ መደገፍ ፈጠራና ቴክኖሎጂን የሚያበረታታ ፕሮጀክት በትብብር ይፋ ሆኗል። በአፍሪካ የአረንጓዴ ልማት ትግበራን ለመደገፍ የመንግስት የግል ሴክተር እንዲሁም የልማት አጋሮች ቁርጠኝነት የታየበት ጉባኤ ነበረ። ይህም የጉባኤውን አላማ ወደሚጨበጥ ተግባር ለመቀየር ያለውን ፍላጎት የሚያሳይ ነው። ጉባኤው ውጤታማ እንዲሆን ላደረጋችሁ ባለድርሻ አካላት በሙሉ በመንግስት ስም ምስጋና እናቀርባለን። በሌላ ዜናችን ለኬሚካል ማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ለመቀነስ የተለያዩ ምርምሮች እየተደረጉ መሆኑን የግብርናና ምርምር ኢንስቲትዩት አስታውቋል። ምርትና ምርታማነትን ለማሳደግ ከሚከናወኑ ተግባራት መካከል የማዳበሪያ አቅርቦት ዋነኛው ነው። ኢትዮጵያ በ2017/18 የምርት ዘመን 24 ሚሊዮን ኩንታል ማዳበሪያን ወደ ሀገር ውስጥ አስገብታለች። ለማዳበሪያ የሚወጣውን ከፍተኛ የውጭ ምንዛሬ ለመቀነስ የተለያዩ ምርምሮች እየተደረጉ ያደረጉ ሲሆን ባዮ ሶያል ዜይድ የተባለ ፈሳሽ ማዳበሪያ ደግሞ ከ15 እስከ 35 በመቶ ከውጭ የሚመጣውን እንደሚተካም የኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ምርምር ዳይሬክተር ዶክተር ተመስገን ደሳለኝ ተናግረዋል። በመልካሳ ግብርና ምርምር ለሁለት ዓመታት ምርምር ተደርጎበታልም ነው ያሉት። የሁለታ ግብርና ምርምር ማዕከልም ምርቱን በተለይም ለተጠቃሚዎች ማድረስና የተጠቀመበት መሆኑንም ገልጿል። ፈሳሽ ማዳበሪያውን በስፋት መጠቀም ደግሞ ከተቻለ ከውጭ የሚመጣውን መተካት እንደሚቻል መመልከታቸውንም በግብርና ሚኒስቴር የግብአት አቅርቦት መሪ ስራ አስፈጻሚ የሆኑት መንግስቱ አሰፋ ገልጸው ተጠናቅቀዋል። ፈሳሽ ማዳበሪያውን የሚያመርተው ድርጅት በቀን 200ሺ ሊትር ማምረት የሚያስችል አቅም እንዳለውም ታውቋል። ዘገባው የባልደረባችን ቅድስት ማሞ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በሰላሌ ዩኒቨርሲቲ መምህርና የግብርና ከፍተኛ ተመራማሪ የሆኑት ዶክተር ድንበሩ ሚሊዮን ናቸው። ዶክተር ስለመጡ እናመሰግናለን። መልካም። ቀደም ሲል ያነሳነው ሀሳብ አለ። በተለይ ከምርትና ምርታማነት ማደግ ጋር ተያይዞ እየተሰሩ ያሉ ስራዎች በርካታ ናቸው እና ይህንን ምርትና ምርታማነት ለማሳደግ የግብርና ምርምር ስራዎችን ምን ያህል እየተሰራባቸው ነው ማለት ይቻላል? አመሰግናለሁ። ይህ ባይሶል እና ባይ ፕላንት የሚባል ከጀርመን የመጣ ቴክኖሎጂ ነው። ይህ ቴክኖሎጂ አሁን መጥቶ በኢትዮጵያ ውስጥ ፋብሪካውን ገጥመን እየተሰራ ያለ ነው። እንደ ተመራማሪ ያየሁት ምንድን ነው፣ በኦሮሚያም በአማራ ክልልም በቤንሻንጉልና በኦሮሚያ ሲድ ኢንተርፕራይዝ በሰራ ነው ምርምር የተፈጥሮ ማዳበሪያነት ወይም ወደ ተፈጥሮ አፈር የመመለስ አቅም ያለው የአፈር ማዳበሪያ ነው። ማዳበሪያነቱ ምንድን ነው? በፈሳሽ መልክ ተሰርቶ መጥቶ አፈርን ወደ ተፈጥሮ ሲመልስ በውስጡ ያሉትን ህይወት ያላቸውን ነገሮች ወደ አክቲቪቲ ወይም ወደ ስራ የመመለስ ነው። በሰው ሰራሽ የምንጠቀመው ማዳበሪያ ግን በውስጡ ያሉትን እነኚህን ህይወት ያላቸውን ነገሮች ስለሚያሳጣንና ወይም ደግሞ ስራቸውን ስለሚያግዳባቸው ይሄ የተፈጥሮ ግን መምጣቱ አንድ ምርቱን በከፍተኛ ደረጃ እየጨመረልን መምጣቱ አሁን በተባለ አንቺ ሪፖርት ባረግሽው ከዛ በላይ አሁን በተደጋጋሚ ደግሞ እንደ ተመራማሪ በሰራ ነውም እስከ 50 ፐርሰንት ተክቶልን እየሰራ መሆኑንም ደግሞ በድጋሚ እያረጋገጥንበት ያለበት ነገር አለ። ስለዚህ አሁን ቅድም በጠቀስኳቸው በኦሮሚያ በቤንሻንጉልም በትግራይ ክልልም በአጠቃላይ በሰራናቸው ምርምር እስከ 50 ፐርሰንት ተክቶ መስራቱ እውን የሆነበት እና ከአፈር ጤንነቱን ከማሻሻሉ ምርቱን ከመጨመሩ በላይ ደግሞ ኦርጋኒክ ከመሆኑ አንጻር ከበሽታ እኛን ጤናማ ከማድረጉ ትልቅ አስተዋጽኦ ያለ ሆኖ ከክላይሜት ለውጥ ወይም ደግሞ እዚህ አየር ንብረት ለውጥ ጋር በተገናኘም ደግሞ የኬሚካል ማዳበሪያ ብዙ ኬሚካሎች አየርን ስለሚበክሉብን ይሄ ደግሞ እነሱን ተክቶ የሚሰራ ስለሆነ ከጤንነትም አንጻር ከአየር ንብረት ጤንነትም ከሰው ጤንነትም ከምርትም መጨመርነትም ከአፈር ጤንነትም ሁሉንም አካቶ የሚይዝና ትልቅ ምርት ያገኘንበት መሆኑን ለመግለጽ እወዳለሁ። ምናልባት ዶክተር ብዙ ጊዜ እንደዚህ አይነት ምርምሮች ከተሰሩ በኋላ ያው ወደ ታች መውረድ አለባቸው፣ አርሶ አደሩ ጋር መድረስ አለባቸው እና እዛው ቢሮ ውስጥ ብቻ እንዳይቀሩ ወይም ደግሞ በጥቂቱ ብቻ ተሞክረው እንዳይቀሩ ከማድረግና አርሶ አደሮችን ከማላመድ አኳያ ስምን አይነት ጅምር ስራዎች አሏቸው? በጣም ጥሩ። አሁን ባለን እኛ በላቦራቶ በምርምሩ ብቻ ሳይሆን ያለ ነው፣ እኛ በዲሞንስትሬሽን ነው እየሰራን ያለ። አሁን የምነግራችሁም ከ5 ፐርሰንት ውጤት የምናገኝበት የምርምሩ ብቻ ሳይሆን በዲሞንስትሬሽን አሁን ባልኳቸሁ በትግራይ ክልል፣ በአማራ ክልል በስፋት በቤንሻንጉልም በኦሮሚያም በተለይ በኦሮሚያ ሲድ ኢንተርፕራይዝም በተሰራ በሰፊ ማሳሪያ ነው እየሰራ ናቸው ያሉትም፣ በገበሬውም በብዛት እየሰራን ዲሞንስትሬሽን ከምርምሩ አውጥተነዋል። እኛ አሁን እየሰራን ያለ ነው በዲሞንስትሬሽን ነው እንጂ ከምርምሩማ ለባለፉት ሁለት ዓመት ተሰርቶበት አልፎ ሬጂስተርድ ሆኖ በሀገር ውስጥም ታውቆ እውቅናም ተሰጥቶት ያለፈበትን ደረጃ አልፎ በአሁን ወቅት በምርትም ገብቷል። በገበሬዎችም እየገባበት ነው። በማስተዋወቅ በማስተዋወቅም በገበሬዎች በተለያየ ፊልድ ዳይም ሁሉ በገበሬዎቹ የተሰራበት እያስተዋወቅ ስለዚህ ውጤቱ በአሁን ባለው ከ10 እስከ 100 ፐርሰንት ነው ውጤት እያመጣልን ያለው እንትኑ ለውጡ የይልድ እንትኑ ለውጡ ማለት ነው። ግን ማዳበሪያው ደግሞ ቅድም እንደተባለው ተክቶ የሚሰራልን ግን በ50 ፐርሰንት ባለው እያመጣልን ነው ማለት ነው። ይህም ብቻ አይደለም የማይለኩ ብዙ ጥቅሞች አሉት። ለምሳሌ በሰው ጤንነት ላይ የሚያመጣው በአካባቢ ንብረት ለውጥ ላይ የሚያመጣው ደግሞ የማይለኩ ግን በጣም አስፈላጊ የሆኑ የሚወጡ ነገር አለ። ግን በውጤት ብቻ በቀጥታ እንኳን ብናየው ከ10 እስከ 100% እየተካ የመጣልን ነገር አለ ማለት ነው። መልካም በሰላላ ዩኒቨርሲቲ መምህርና የግብርና ከፍተኛ ተመራማሪ ዶክተር ድንበሩ ሚሊዮን ዚህ ስቱዲዮዎችን ተገኝተው ለሰጡን ማብራሪያ ክለብ ነው መናመሰግናለሁ አንተም ስለጋበዛችን በጣም አመሰግናለሁ። እንቀጥላለን። ክብራትና ክብራን ተመልካቾቻችን በአሶሳ ከተማ እየተከናወነ ያለውን ሁለተኛ ዙር የኮሪደር ልማት ውጤታማ ለማድረግ አስፈላጊውን ትብብር እያደረጉ መሆኑን የከተማው ነዋሪዎች ተናገሩም። በአሶሳ ከተማ በሁለተኛው ምዕራፍ የኮሪደር ልማት 127 ኪሎ ሜትር መንገድ እንደሚሸፍን የክልሉ ከተማና መሰረተ ልማት ቢሮ አስታውቋል። በመጀመሪያው ምዕራፍ የተከናወነው የ96 ኪሎ ሜትር የኮሪደር ልማት የአሶሳ ከተማን ውበት የጨመረና ለኗሪዎቿ ምቹ ከባቢን እየፈጠረ ስለመሆኑም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ጀማል አህመድ ከአሶሳ ከተማ በቀጥታ መስመራችን ላይ ይገኛል። ጀማል፣ እንዴት ውለሃል? በአሶሳ ከተማ እየተከናወን ያለው የኮሪደር ልማት ስራ በምን ሁኔታ ላይ ይገኛል፣ ሁለተኛ እንደመሆኑ መጠን ደግሞ ከቀድሞ ውስጥ የወሰዳቸው ጥሩ ነገሮችና አሁን ላይ ያለው የህዝቡ ተሳትፎስ፣ እንዴት የሚገለጽ ነው የሚለውን ጠቅለል አድርገህ መረጃዎችን አድርሰን። አመሰግናለሁ። አሸናፊና ነፃነት እንዴት አላችሁ? እንግዲህ በተለይ የኮሪደር ልማት ስራ የከተሞችን መሰረተ ልማት ከመዘርጋት አንጻር ከተሞችን ከማስዋብ አንጻር ከፍተኛ አስተዋፅኦ እያበረከተ እንደሆነ ይታወቃል። እኛ የምንገኝበት የቤንሻንጉል ጉሙዝ ክልል መዲና የሆነችው አሶሳ ከተማ ደግሞ በመጀመሪያው ዙር የኮሪደር ልማት ስራ 96 ኪሎ ሜትር መንገድ የተከናወነ መሆኑን መገንዘብ ችለናል። ይህ የመጀመሪያ ዙር የኮሪደር ልማት እንግዲህ ከተማዋን ውብ ያደረገና ለነዋሪዎቿ ምቹ ያደረገ እንደነበረ ማስታወስ ይቻላል። የመናፈሻ ቦታዎች፣ የመኪና ማቆሚያዎች፣ የስፖርት ማዘውተሪያ ስፍራዎችን ሁሉ ያካተተ ነው። ይህ የመጀመሪያው ዙር የኮሪደር ልማት ማለት ነው። እንግዲህ ሁለተኛው ዙር የኮሪደር ልማት ስራም እዚሁ አሶሳ ከተማ ላይ በዚሁ በሁለተኛው ዙር ልማት 12.7 ኪሎ ሜትር እንደሚሸፍን የክልሉ ከተማና መሰረተ ልማት ቢሮ አስታውቋል። የቤኒሻንጉል ጉምዝ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ መሐመድ አልማሂ እንደገለጹት ከሆነ በከተማው በተለያዩ አካባቢዎች በተለይ ከተማው የቱሪዝም መዳረሻ ከመሆኑ ጋር ተያይዞ የታላቁ የኢትዮጵያ ሕዳሴ ግድብ በቅርብ ርቀት ላይ የሚገኝበት ከተማም ከመሆኑ ጋር ተያይዞ በርካታ ቱሪስቶች የሚዳረሱበት ከመሆኑ ጋር በተያያዘ ማለት ነው። ውብ ከማድረግ አንጻር ዘርፈ ብዙ ስራዎች እየተሰሩ ነው። ይህ በሁለተኛ ዙር የተጀመረው የኮሪደር ልማት ስራም ይህንኑ ከተማ ውብ ከማድረግ አንጻር ከፍተኛ አስተዋጽኦ ይኖረዋል ብለው ነው ሀሳባቸውን የገለጹት። የአሶሳ ከተማ ነዋሪዎችም በተለይ በዚህ በሁለተኛ ዙር ልማት ላይ በተለይ መስመሮች የሚያገኟቸውን ቤቶችን በወቅቱ ከማፍረስ አንጻር ለኮሪደር ልማቱ አስፈላጊውን የገንዘብ የጉልበት ድጋፍ ከማድረግ አንጻርም የበኩላቸውን አስተዋጽኦ እንደሚወጡ እየተናገሩ ይገኛሉ። ያነጋገርናቸው የከተማ ማህበረሰብ ማለት ነው። ከአሁኑም ቤታቸውን ማፍረስ ጀምረዋል። በተለይ በጎዳናዎች ዳር ላይ የሚገኙ የተለያዩ መኖሪያ ቤቶችን የንግድ ቤቶችን ጭምር እያነሱ ለመሰረተ ልማት ዝርጋታው ምቹ ሁኔታዎችን እየፈጠሩ መሆኑን መታዘብ ችለናል። እንግዲህ በአጠቃላይ የኮሪደር ልማት ስራው የሁለተኛው ዙር ሲጠናቀቅ ከተማዋን ይበልጥ ውብና ለነዋሪዎቿም ምቹ ያደርጋታል ተብሎ ይጠበቃል። ለአሁኑ ያለኝ መረጃ ይህን ይመስላል። ጀማል፣ ለመረጃዎች እናመሰግናለን። መልካም ቀን ይሆንልን። ከዚህ ጉዳይ ያልወጣንም ወደ ጅማ እናቀናለን። ከተሞችን ለነዋሪዎች ምቹ ማድረግን አላማ ያደረገው የኮሪደር ልማት ስራ በአጋሮ ከተማ ለውጥ ማምጣቱ ተገልጿል። የአጋሮ ከተማ ኮሪደር ልማት የከተማዋን ገጽታ ከመቀየሩ ባሻገርም ለበርካታ ወጣቶች የስራ ዕድል የፈጠረ መሆኑን የከተማው ማዘጋጃ ቤት አስታውቋል። በዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን ራሄል አብደላ በቀጥታ መስመራችን ላይ ትገኛለች። ራሄል፣ እንደምን ውለሻል? በተለይ በአጋሮ ከተማ የተጀመረው የኮሪደር ልማት ስራን በተመለከተ በከተማው የተገነባው ይኸው የኮሪደር ልማት ምን አይነት ለውጥ አምጥቷል? ምልከታሽን አክለሽ ብታጋሪም። አመሰግናለሁ። እንግዲህ ቀደም ሲል እናንተም እንደጠቀሳችሁት የኮሪደር ልማት ስራዎች ኢትዮጵያን የሚመጥኑ ከተሞችን መገንባት እንደዚሁም ደግሞ ከከተሜነት ጋር በማስተካከል የነዋሪዎችን የኑሮ ሁኔታ ምቹ ማድረግ ዓላማ አድርገው ነው እየተገነባ ያለው። በተለያዩ የሀገሪቱ ከተሞች የተገነቡ ይገኛሉ። እነዚህን ማስተራዎች ታሪካዊቷም የአጋሩ ከተማ የዚህ ድል ተጠቃሚ በመሆን በምስሉ ላይ እንደዚህ እንደምትመለከቱት የከተማዋ ገጽታ እንዲህ ባለመልኩ ለመቀየር ተችሏል። እንግዲህ በአንድ ነጥብ ሶስት ቢሊዮን ብር የተገነባው ይህ የኮሪደር ልማት አስራ ዘጠኝ ነጥብ ሶስት ኪሎ ሜትር ይሸፍናል። ከዚህ ከተማዋን ከማስዋብ በተጨማሪ በርካታ አበርክቶችን ለከተማዋ አድርጓል ማለት ነው። ለአብነትም ያክል ለመጥቀስ በከተማዋ የነበሩ ቀደም ሲል የተገነቡ የአስፋልት መንገዶች ከጥበታቸው በተጨማሪ ለተሽከርካሪዎችም ለአሽከርካሪዎችም በማርጨታቸው ምክንያት ምቹ አልነበሩም። በዚህ ኮሪደር የልማት ስራ ደግሞ ከስምንት ሜትር የነበሩ የጎን ስፋት የነበራቸውን አስፋልቶች እስከ አስራ አምስት ሜትር የጎን ስፋት እንዲኖራቸው አድርጎ ተገንብቷል። ይህ ደግሞ በከተማ ሲፈጠር የነበረው የትራፊክ አደጋ በከፍተኛ ሁኔታ ለመቀነስ ያስቻለ ስለመሆኑ ነው የተነገረው። ሌላኛው እነዚህ ኮሪደር ስራዎች በዘጠና ቀናት ነው የተገነቡት። ይህ ደግሞ የስራ ባህልን የቀየረ መሆኑን የተገለጸው ሰባቱንም ቀናት ሳምንቱን ሙሉ የመስራት ባህልን ያዳበረ ነው። ለማጠቃለል ያክል በዚህ የኮሪደር የግንባታ ወቅት በርካታ ወጣቶች የስራ እድል ተፈጥሮላቸዋል። በግንባታውም እንደዚህ ደግሞ ከግንባታ በኋላ ተመርቀው ለአገልግሎት ክፍት ከሆኑ በኋላ የመንከባከብ ስራ ላይ የተሰማሩ በርካታ ወጣቶች አሉ። ከዛ በተጨማሪ የአካባቢውን የገቢ ምንጭ ለማስፋት ታስቦ የተለያዩ የገበያ ማዕከላትም በምቹ ሁኔታ ተሰርተው ለተገልጋዮች መከፈታቸውን የከተማው ማዘጋጃ አስታውቋል። እንግዲህ ከዚህ በተጨማሪ እናጠቃልና እነዚህ የኮሪደር የልማት ስራዎች በመንግስት በጀት ተጨማሪ ደግሞ በማህበረሰቡ መዋጮ የተገነቡ ናቸው። ይህ ደግሞ ህብረተሰቡ የራሱ ንብረት በመሆኑ እንዲጠብቀው እንዲንከባከበው አድርጎታል ማለት ነው። ለሳፊ ያስኩት መረጃ ይመስላል። አመሰግናለሁ። ራሄል አብደላ ስለ መረጃዎችሽ እናመሰግናለን። ይህ ተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላ ኢትዮጵያ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያዎች ተናገሩ። የኢትዮጵያ የባህር በር ጥያቄ በቀጠናው ሀገራት በቅንነት ሊታይ እንደሚገባ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ባለሙያዎቹ ተናግረዋል። ሚካኤል ገዙ አነጋግሯቸዋል። ሶስት አስርት ዓመታትን ለተሻገረ ጊዜ ከባህር በር ተነጥላ የቆየችው ኢትዮጵያ ዳግም ማግኘት በምትችልባቸው አማራጮች ላይ ዲፕሎማሲያዊ ጥረት ጀምራለች። ካለፉት ሁለት ዓመታት ወዲህ ነውር ተደርጎ ይታይ የነበረውን የባህር በር ጉዳይ የብሔራዊ ጥቅሟ ዋነኛ አጀንዳ አድርጋ ከሀገር ውስጥ እስከ ዓለም አቀፍ መድረኮች እየሞገተች ይገኛል። አንደኛው ጥረቷ በቅርቡም እንዳየነው በተባበሩት መንግስታት ድርጅት ላይ ቀርባ ኢትዮጵያ ይህንን ጉዳይ ቀይ ባህርን ለምን እንደፈለገች አሁናዊ እና በቀጣይነትም ለምን መዋል እንደፈለገች በግልጽ ያስረዳችበትና ዓለም አቀፉ ማህበረሰብ ይህንን ጉዳይ እንዲረዳት የኢትዮጵያን ፖዚሽን እንዲረዳ ያደረገችበት ሂደት ነው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ ይገለጻል። በዚህም ከቀይ ባህር በቅርብ ርቀት ላይ ሆና ከባህር በር የተገለለችው ኢትዮጵያ እያቀረበች ያለው ጥያቄ በቀጠናው ሀገራት በቅንነት ሊታይ የሚገባ ጉዳይ ነው። በኢትዮጵያ ሰላም መሆን የጎረቤት ሀገራት ይጠቀማል። በኢትዮጵያ ማደግ የጎረቤት ሀገራት ይጠቀማሉ። ይህንን እንደ ዋዛ ፈዛዛ የሚታይ ጉዳይ አይደለም። ሁለተኛ ሪጅናል ኢንቴግሬሽን የሚባል ነገር አለ። ክልላዊ ትብብር በዛ ደግሞ ወደ ኢንቴግሬሽን ማሳደግ የሚቻለው ነገር እነዚህ ነገሮች ማድረግ የሚቻለው ከነዚህ የአካባቢ ሀገሮችን ችግር ተደርቶ ሰላማዊ መፍትሄ መስጠት መተባበር ሲኖር፣ የጅቡቲው መሪ እንደ ኢትዮጵያ መሪም ሆኖ ማሰብ መቻል አለበት። የኤርትራው መሪ እንደ ኢትዮጵያ መሪም ሆኖ ማሰብ መቻል አለበት። የኤርትራ ሕዝብ እንደ ኢትዮጵያ ሕዝብም ሆኖ ማሰብ መቻል አለበት። የሶማሌ ሕዝብ እንደ ኢትዮጵያ ሕዝብም ሆኖ ማሰብ መቻል አለበት። የባህር በር ኢትዮጵያውያን ለምን ይፈልጋሉ ብሎ መጠየቅ መቻል አለበት። ከባህር በር ተነጥላ የቆየችባቸው ዓመታት በወጪና ገቢ ንግድ እንቅስቃሴዋ ላይ ከፈጠረው ጫና ባለፈ በቀጠናው ሊኖራት በሚገባ ሚና ላይም አሉታዊ ተጽዕኖ አሳድሯል። ዓለም አቀፍ ህጎች አውሮፓውያኖቹ ሲሰሩ ዋናው አላማቸው ምንድን ነው? አገራት የባህር በር እንዲያገኙ። ኢትዮጵያን ደግሞ ብታይ በአፍሪካ ቀንድ ውስጥ ትልቅ ከሚባሉት ግዙፍ ሀገሮች ብዙ ህዝብ ያለበት በሚያሳዝን መልኩ በ40ና በ60 ኪሎ ሜትር የባህር በር የተከለከለ። የባህር በር ማጣቱም ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ መሆኑ አሳዛኝ ያደርገዋል። የባህር በር ደግሞ ለአንድ ሀገር የፖለቲካም፣ የምጣኔ ሀብት፣ የማህበራዊ ህይወትም ትልቅ ትልቅ ትልቅ ተጽዕኖና እንድምታ የሚፈጠር ሁኔታ። የሕዳሴው ግድብን ከስኬት ለማድረስ ዜጎች በተለያየ መንገድ የነበራቸው ሚና በባህር በር ጥያቄው ይበልጥ ሊጠናከር እንደሚገባም ተመላክቷል። ተመልካቾቻችን፣ አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። የተባበሩት መንግስታት ድርጅት በጋዛ የደረሰውን የተኩስ አቁም ስምምነት ሁለቱንም ወገኖች ተጠቃሚ የሚያደርግ መሆኑን አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተኩስ አቁም ስምምነቱ በዘላቂነት ሊኖረው እንደሚገባም አሳስበዋል። ይህ ደግሞ በቀጠናው የደረሰውን ሰብአዊ ቀውስ እንዲያገግም ብሎም ዓለም አቀፍ የእርዳታ ተቋማት ድጋፍ ማድረግ እንዲችሉ ያደርጋል ሲሉ ተናግረዋል። ዓለም አቀፍ የፍትህ ፍርድ ቤት በጦርነቱ ጉዳት ለደረሰባቸው ንጹሐን ዜጎችም ድጋፍ ለማድረግ የሚያስችል እቅድ ማውጣቱንም ገልጸዋል። ዘገባው የኤፍፒ ነው። ተርክዬ በጋዛ የተደረሰው የተኩስ አቁም ስምምነት በቀጠናው ሰላም ለማስፈን ወሳኝ ስለመሆኑ ገለጸች። ስምምነቱ በጋዛም የሁለቱ ሀገር መፍትሄ እሳቤን ያሳካ ስለመሆኑ ተገልጿል። የተርክዬ መከላከያ ሚኒስቴር ቃል አቀባይ ዛኪ አክቱርክ እንደገለጹት ዓለም አቀፍ ሕግን ተከትሎ እንዲሁም ባከበረ መንገድ ቱርክዬ የሰላም ስምምነቱን በዘላቂነት እንዲጸና የድርሻዋን ትወጣለች ብለዋል። ስምምነቱ ዓለም አቀፍ ሕግጋትን ያገናዘበ እስራኤልንም ሆነ ፍልስጤምን ተጠቃሚ የሚያደርግ ስለመሆኑም ነው ቃል አቀባዩ የገለጹት። የተርክዬ መከላከያ ሰራዊት በጋዛም ሰላም ለማስከበር ዝግጁ መሆኑን ቃል አቀባዩ መነገራቸውን የዘገበው ቲአርቲ ነው። በሌላ የውጭ ዜናችን የአውሮፓ ህብረት አራት ዋና ዋና የመከላከያ ፕሮጀክቶች ፍኖተ ካርታን ይፋ አደረገ። ከፕሮጀክቱ አንዱ የጸረ ድሮን ስርዓት መሆኑን ታውቋል። ፕሮጀክቶቹ ሩሲያ በአውሮፓ ላይ ደቅነዋለች የተባለውን የደህንነት ስጋት ታሳቢ ያደረጉ ናቸው ተብሏል። የዩክሬኑ ጦርነት ቢያበቃ እንኳን የሩሲያ ስጋትነት ቀጣይ እንደሚሆን ነው የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጅ ካላስ የተናገሩት በምስራቅ አውሮፓ ድንበር ላይ ትኩረቱን ያደረገው የአህጉሩን የመከላከያ አቅም የማሳደግ ስትራቴጂ የምድር የአየርና የባህር ኃይልን የሚያካትት ነው ተብሏል። ሰሞኑን በዴንማርክ፣ ኢስቶኒያ እና ጀርመን በሩሲያ ድሮኖች የአየር ክልል ጥሰት ፈጽማለች በሚል የቀረበባትን ክስ ግን ሩሲያ ሐሰት ስትል አስተባብላለች። ዘገባው የኤኤፍፒ ነው።